በነገራችን ላይ ደግሞ አንድ ደስ የሚል አበባለ ሶሪ ሶሪ ከመስዋዕትነት ይበልጣል። ባለሙያ በነገራችን ላይ አንድን ሰው ኮንፊደንስ ይጨምራል ወይ? ይሄ ፈረንጅ ምግብ እያመጣች ሚስትህ ምንድን ነው የምትሰራው ሲባል ስራ የላትም የቤትም በቤት ናት የሚል ሰው አለ። በጣም የሚያሳዝነኝ ንግግር ነው። በነገራችን ላይ ሪስፖንሲቢሊቲው ኃላፊነቱ በጣም ከባድ ነው። የቤት ስራ ብስማ በጣም ከባድ ነገር ነው እና ባለማወቅ ነው እንጂ ላይ ዘው ወይ መቼም ስራውን የምትሰራውን ስራ ዘንግቶት አይመስለኝም። እስኪ ያንተ ሙያ ሊፈተሽ ነው። ምንም ጥያቄ

አንደኛው እኔ ነኝ፣ አንደኛው አንተ ነህ። እና ሲጀመር እኮ እኔ ከመጣሁ በኋላ አራት ቤት እኮ ጎብዟል። እሱን ብቻ ከማሰራው ባግዛ አይሻልም፣ መተጋገዝ ይሻላል አይደል? ተመልካቾች እንደምታዩት ቲማቲም እያደቀኩ ነው። በጋራ ነው እኔና እማዬ የምንሰራው። በእርግጠኝነት እስከ መጨረሻው ድረስ እንደው የምትከታተሉን እርግጠኛ ነኝ ማረም የሰርቼን ማላቅም አይቻልም። ቴስቲ ሶያ የሚባል ምግብ ግን በልቻታለሁ፣ ሰርቼ ሳይሆን ሰርተው ሰርተው ጋብዘውኝ አውቃለሁ። ቴስቱ ሶያ የሚባለው ይሄ ሶሲ ነው የሚባለው፣ ይሄ ደግሞ ታችቼ። አሁን ቲማቲሙ ካደቀኩት በኋላ እንደምታዩት ከሽንኩርቱ ጋር እየቀላቀልኩት ነው። የሚቀጥለውን ስቴፕ ደግሞ እንግዲህ ማሪግ አሁንን አብረን እየሰራን እናሳያችኋለን። እስከ መጨረሻው ድረስ እንግዲህ የታደምና ለማየት ቅሬት እንደምታደርጉኝ እርግጠኛ ነኝ። በፐርሰንት ውጤት እንደምትሰጡኝ፣ ማርክ እንደምትሰጡኝ እርግጠኛ ነኝ። እስኪ አብራችሁ እስከ መጨረሻው በደንብ እስኪበስል ድረስ እንጠብቀዋለን። ሽንኩርቱና ቲማቲሙ በደንብ ከበሰለ በኋላ እንደምታዩ እዚህ ጋር አሁን ዘይት አድርጌበታለሁ። ዘይቱ ጋር ደግሞ በደንብ እስኪበስል ድረስ እና አብረን እናየዋለን ማለት ነው።

እንደ ሁል ጊዜ እንደምንላቸው ላይክ እያደረጋችሁ ቪዲዮውን ጀምሩ፣ ሰብስክራይብ እያደረጋችሁ ሼር፣ ኮሜንት እያደረጋችሁ እኛ ጋ እንድትቆዩ ውድ ቤተሰቦቻችሁ እንጠይቃችኋለን። ሰብስክራይብ ሳታደርጉ የምታዩ ሰዎች አላችሁ፣ ሰብስክራይብ እያደረጋችሁ ቤተሰብሁ። ይህ ቪዲዮ ደግሞ ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ነገተህተመል17 ገብተናል 30

እና ውድ ተመልካቾቻችን በመጨረሻ እንግዲህ የታዴ ሙያ እኔ ማግዘውም የእሱም ማስተዋጽኦ አለውና በደንብ አድርጎ ነበር የሰራው። እና በደንብ አብረን የሰራ ነው ማለት ነው የሚቻለው። በቃ አሁን በደንብ ተጋግዘን ነበር የሰራ ነው። ቆንጆ እራት ነበረ የሰራ ነው። ስለዚህ ውድ ተመልካቾቻችን፣ እንደ ሁልጊዜ እንደምንላችሁ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሸር እንደዚሁ እያረጋችሁልን እና በመሀል ማዘሬ የሆነው አውርታ እያሳቀችን ነበር። ያጎቴ ልጅ ነበር እና እሱ ምን እንዳለ የዛሬ ህጻናቶች ግን በጣም ከባድ ናቸው። የእውነት ማለት ነው በጣም ከባዶች ናቸው ማለት ይቻላን እና እናቴ ትንሽ ጉንፋን ይዟትኝ ወፈር ያለ ድምፅ ታወጣለች እና ምን ቢላ ጥሩ ነው፣ ህፃኑ ልጅ እንዲህ አክስቴ ምንድንነው ድምፅሽ የወንድ ድምፅ ነው እንዲህ ያለሻል። የሳቅ ነው እና ከዛሬ ልጆች ግን እውነት ግን ምፈራው ግን ማለት ነው ሰው ሲናገር ሰምቼ ነበር እና እኔ አሁን ምናልባ እናንተም ሰምታችሁት ሊሆን ይችላል። ምንድን ነበር ያለው? ከዛ እኔ የምፈራው ማህፀን ውስጥ ሆነው የሚናገር ልጅ እንዳይፈጠር ነው የምፈራው ብሏል። እና ማለት የእያንዳንዱ የተወለዱትን ፍጥነታቸውን ሲያይ ነው ይሄንን ያለው ብዬ ይርዳሁኝና የእውነቱን ነው አልኩኝ። በቃ አሁን ይሄ ሌላው አያስፈራም ግን በቃ። ሕፃን ልጆች በጣም ከባዶች ናቸው። ብቻ ሕፃናት ጋር መዋል ራሱ እንዴት ደስ ይላል! የእውነት በቃ ፍሪ ሁናችሁ ማማት የለን ምን የለን ጽድት ብለን ነው የምንኖረው። እና ስለዚህ ውድ ተመልካቾቻችን እስከ መጨረሻው ቪዲዮን ስላያችሁት እናመሰግናለን። ዛሬ እንግዲህ ከታዴጋ እራት ስንሰራ ያለውን ሂደት ስለተከታተላችሁን ከልብ ከልብ እናመሰግናለን። እንወዳችኋለን።